ማንሳት የምፈልገው ርዕስ ስለ ቶንሲል ህመም ይሆናል። ቶንሲል ብዙ ጊዜ በአዋቂዎችም በልጆች ላይ የምናየው የበሽታ ወይም ደግሞ የህመም ችግር ነው። ቶንሲል ብለን የምንጠራቸው የሰውነታችን ክፍሎች በላይኛ የመተንፈሻ ቱቧችን ከአፍንጫችን ጀርባ፣ ከጆሮችን በጀርባ በኩል ወይም ጆሮችን መካከለኛው ክፍል ከእንደገና ደግሞ ከአፋችን ጀርባ፣ ከምላሳችን ጀርባ የታችኛው ደግሞ የአየር ማስገቢያ ቱቦ የላይኛው ክፍል ላይ የሚገኙ ለሰውነታችን በመጠኑ የመከላከል ብቃትን ያግዛሉ ተብሎ የሚታሰቡ የሰውነታችን ክፍሎች ናቸው። ስለዚህ እነዚህ ቶንሲል የምንላቸው ክፍሎች በማንኛውም ሁኔታ በኢንፌክሽን ወይም በተዋሲያኖች በመቆጣት ኢንፌክሽን የሚባለውን ችግር ይከሰትባቸዋል ማለት ነው። ስለዚህ ይሄ ቶንሲል ኢንፌክሽን ብዙ ጊዜ የሚታይ ነው። በሕክምናችንም ብዙ ከምናያቸው ህመሞች አንዱና ዋነኛው ብለን የምንጠራው ነው።